ሩታ ሩታ የሜዳዋ አህያ ጎዳና ላይ ወጣ ወንዶቹን ታንዳዳ፣ ትዳሯን አፍርሳ ታድራለች በሜዳ። እሩታዬ አንቺን እኮ የሚያጽናናሽ ወንድ ነው በቃ። ከቤትም ወጣሽ ከቤተሰቦችሽም ወጣሽ ከባልሽም ጋር ወጣሽ ጎዳና ላይም ወጣሽ ሻራ ላይም ወጣሽ። አንቺን የሚያጽናናሽ ሲደብርሽም ደስ ሲልሽም ማለት ነው የሚያጽናናሽ አንቺ ወንድ ስታገኝ ነው። አይገርምም። ወንድ ካላገኘች መጽናናት አትችልም በቃ እሱን ካላ ወንድ ወንድ ካላገኘች በቃ መጽናናት አትችልም። እሩ ይታየ ማለት ነው። እና በቃ በሄደችበት ሁሉ ትሄድ። ሴትም አትፈልግም፣ ቤተሰቦቿንም አትፈልግም። የሚያጽናናት ወንድ ብቻ ነው የምትፈልገው። ማንም ይሁን ማንም፣ በቃ ወንድ ብቻ ነው የምትፈልገው። እውነት ነው ምላችሁ። አንቺ ለካ ቤተሰቦች ጋር የማትሄጂው ወንድ ሲያጽናናች ስለምትሆን ክፉ ልማድ እኮ ነው። ባይዘው ወይ ማለት ነው። ክፉ ልማድ አንቺ፣ አታፍሪም፣ አታፍሪም አብሩሽት ያረገኝ ብሩሽት ያደረገኝ ከቤተሰቦቼ ቀጥሎ እሱ ነው። በጣም ቆንጅዬ ነው ደግሞ። በጣም ቆንጅዬ ነው ደግሞ እናንተ ተይዟል። ድልደረቢው ፈለግሽ ደረብሽው አይደለ ሀላት አለብሸው አይደለ ማለት በባልሽ ላይ ሌላ ውሽሞች በቃ አላደ አንድ እንኳን አይደለም እኮ የሚበቃሽ ሩታዬ ማለት ነው። አንዱ ሽም እንኳን አይደለም እኮ በቃ አላደር በአይነት በአይነት በየአይነት የማውቀው ምግብ ነው ባይዘው ማለት ነው። አንድ ሴት ካገባች ካገባች አከተመው ማለት ነው። እና እሷ ግን በያይነት ወንድ የወንድ በያይነት ተወዳለች ማለት ነው ሩታዬ። ማለት ቤተሰብ ላይክ ሼር እያደረጋችሁ ከእንደዚህ አይነት ፈጣሪ ይጠብቃችሁ። የእውነቴን ነው የምላችሁ። እንዴት አንዲት ምን ማለት ምን አይነት ወራዳ ሴት ብትወኝ ነው ግን እኔ ያልገባኝ ነገር። ልሰርብሽ አልፈልግም ግን መሰድብ አለብሽ እና ምን አይነት አስተዳደግ ብታርጊ ምን አይነት ወራዳ ሴት ብትሆኝ ነው ይህን ያክል አይን ፈጣጥ ብለሽ መተሽ ባልሽን ጥለሽ ሂደሽ። ተብሎ እንደሆነ ነገሩ ያው ባልሽ አደለም፣ ባይዘወይዝም ብሎ የሚጠቀምሽ ነው። እሷ እኔ እኮ በነገራችሁ ላይ እሩታ የሁሉም ነቺ፣ የሁሉም ወንዶች ነቺ ብዬ ስል በቃ አላደ ትክክል ነኝ። ገባችሁ አደለ? እርግጠኛ ሆኜ ነው የምለው ማለት ነው። እና ይሄን አበጋዘ የሚባለውን ጥላ ሂዳ በቃ አቡሩሽ ታረገኝ። ከቤተሰቦች ቀጥሎ እሱ ነው ተመችቶኛል። ቆንጅዬ ነው ደግሞ በጣም ያምራል። እኔ ግን እንደው አራት ደግሞ ባለትዳር ነው ሲሉ ነበር። አንቺ በቃ በየአይነት ነው የምትወጂው ማለት ሩታዬ። የምግብ በየአይነት ሳይሆን የምትፈልገው የወንድ በየአይነት ሱስ አለባት። በቃ ሀለት ማለት ነው አቡሩሽ ታርጎኛል። አንቺ የሚያጽናናሽ ወንድ ነው በቃ ቤተሰቦች ጋ የማትጂው ወንድ ስለምትፈልጊ ብቻ ነው በቃ። ይሄ ነው አይደለ? ኡዙ ብላ ምን ሸይጣን ረጂም እንዴ አንቺ ወንድ ካላገኘሽ መጽናናትሽም በቃ ከቤት ወጥተሽ አታፍሪም። እፍረት የሚባል ነገር የለሽም። እንደዚህ ባላላት ተብላ ያኔ ውሸትም ቢሆን ማለት ነው እርጉዝ ነሽ ተባለ። አንቺ ሆዱን አንቀፍ ድዶ ሰው ውሽማ ፍለጋ ይሄዳል፣ ሻራ ላይ ጎዳና ይወጣል ወንድ ፍለጋ፣ ውሽማ ፍለጋ ማለት አንቺ። ድመት እኮ ነው የሆንሽው። እውነቴን እኮ ነው ሩታ፣ አንቺ ድመት ነሽ እንጂ እንዴ ድመት? አሁን ያኔ ድመት እንግዲህ እንስሳ ነው አይደለ? ያኔ ድመት ድመት አንቺ እንደ ድመት ነች። ዝም ብለሽ ያኔ ለዛም ለዛም ለዛም። በፈጣሪ አንቺ ሶስት ነው እንትኑ አስፈለገሽ፣ እንደ ይሄ እርግዝናው እርግዝናው በየአይነት ወንድ አስፈለገሽ እንዳለ ድሮ ጀምረሽ ነች። ያኔ እኛ ስናቀሽ በቃ፣ በየአይነት ወንድ ትፈልጊያለሽ። ከቤት ወጥተሽ ትሄጃለሽ። የምትሄጂው ወንድ ጋ ነው በቃ ቤተሰቦችሽ ጋ ደግሞ ከቤተሰቦቼ ማንኞቹ ቤተሰቦች? የትኞቹ ቤተሰቦችሽ? እነዛ ያውተው ሽጦ የጣሉሽ የማይጠይቁሽ ቤተሰቦችሽ እንደዚህ ስትዋረጅ ምንም የማይመስላቸው ቤተሰቦችሽ ቡታጅራ ያሉት በነገሯችን ላይ እነሱ እንደውም ቤተሰቦች አይመስለኝም። ወድቀሽ ነው እንደት ተገኘሹ። እውነቴን እኮ ነው። አንድ እናት እንደዚህ በሚዲያ ቦታ ስትሰደብ እንደዚህ ስትጃጃ ለገንዘብ ብላ ራሷን ስታዋረድ ዝም የሚል እናት የለም ዝም የሚል ቢያንስ አባት ራሱ በጣም ነው እንትን የሚለው እና ነው እነዚህ ለድራማ ብለሽ እዚህ ለውሸት ያመጣሻቸው ቤተሰቦች ይነዛ፣ እንደ ወይ ጉደ። ምን ያህል ሲጀመር፣ ምን ያህል ከተለያያችሁ፣ ምን ያህል ጊዜ ሁኖች ነው አንቺ? ብሩሽት ያደርከኝ ብሩሽ ያደረከኝ በደንብ ነው። እንደ ብሩሽ ያደረገልሽ እንዴት ነው? እረ በፈጣሪ አንቺ ምን አይነት ሱስና ያለብሽ? አታፍርም ወተሽ ስትናገሪ ወተሽ እርጉስ ሁነሽ ወንድ ማለት ባሌ ብለሽ የምትይዙ ሰው ጥለሽ ሂደሽ ሆድሽን አንገፍጥጠሽ ወንድ ሌላ ውሽሜዎች ውሽሞችን ደርድረሽ ስትመጪ፣ ያኔ ዝሙት እኮ ሀራም እኮ ነው። እፍረት የሚባል ነገር የለም፣ አይደለ ደግሞ ትናንትና፣ አፍሽን እንዴት እንደው በካሜራ ነበር ለወጣ የነበረው ግን ሰዓቱ ሄደብኝና ቢዚም ነኝ ተውኩት ማለት ነው። አፍሽን እንዴት ነበር እንዲሁም እንዲያረ ጋርገሽ ማለት ነው እንዲያደላ ከፈር እንዳለወጥ ደህና ከንፈር እንዳለሽ ደህና አፍ እንዳለሽ፣ ይሄን ባዟፍ የሆነ አፍሽን አምተሽ እንደዚህ ጋሱ ጋራ ሙጠረቅያለሽ። አፍሽን ማለት እንደዚህ ማለት ነው። አንቺ ማፈሪያ ማለት ነው። ደግሞ የትላንትናው የትላንትናው ደግሞ ቪልተር ብዙም የለውም። ና በእርግጥ አለው፣ ግን ብዙ አይደለም። እና ምንድን ነው ያስመሰለች ማለት ነው። ኦ ማይ ጋድ ኦ ማይ ጋድ። በቃ እኔ ልንገራችሁ እሩታዬ ወንድ ካላገኘች መጽናናታችንም በቃ መጽናት የሚባል ነገር የለም። ደግሞ የተለያዩ ወንዶችን ታ ትፈልጋለች አንድ አንድማ በጋዛ አለላት አለ እንዴ ወታ በቃ ልማድ አለ አደለ ወታ መሄድ ጎዳና ላይ ምናምን በቃ እንደዛ እሩታዬ እሩታ እሩታ የሜዳዋ አህያ ጎዳና ላይ ወታ ወንዶቹን ታንዳዳ ትዳሯን አፍርሳ ታድራለች በሜዳ አያቸው አደለ እና እሩታዬ እንደዚህ አይነት ሴት ልጅ በቃ ምን ልባላችሁ ማለት ነው። ብዙ ነገር እየተጎዳው ስጎዳም ነበረ። አሁን እሱ አብሩሽት እያደረገኝ ስለሆነ አልተጎዳሁም። በደንብ ነው ብሩሽ ያደረገሽ። በደንብ ነው እንደ ብሩሽ ያደረገሽ። የኔ ቆንጆ ፍቅር እየምጠፍታለች የኔም ቦቃቅላ ማለት ነው። የኔ ጽጌ ረዳ ፍቅር እየምጠፍታለች እና በብሩኬም ዘንድ አስኪ አንዳንድ እላለሁ ማለት ነው ከማን ጋ ነው ከሱሲ ሱሲ ሱሲ ጋራ ምናምን እንደሆነ አረካት ምናምን አይቻለሁ ማለት ነው። እና ሩታዬ አንቺ ማፈሪያ ማለት ነው። አንቺ ማፈሪያ እ አታፍሪም አታፍሪም፣ እንዲያው አታፍሪም፣ እንዲያው ወተሽ እንዲው መተሽ ሆድሽን አንቀፍ ድደሽ መተሽ። በቃ እኔ እንጃ ቤተሰቦች ጋር የማትሄጂው ሀለት አለብሽ። ወንዶች ጋር ነው መሄድ የምትፈልግ። አንቺ ወራዳ፣ እንዴት ራስሽን እንደዚህ ክብርሽን ዝቅ እያደረግሽ ዳቦሽን ልክ እንደ እንደ ከተማ ዳቦ እያከፋፈልሽ ሰውነትሽን እንደዚህ እንትንያሽ እንዲ እንዲ ስትመጪ ትንሽ አታፍሪም እንዴ? እፍረት የሚባል ነገር አልፈጠረብሽም። ኦ ማይ ጋድ፣ አንቺ ምን አይነት አስዳደግ ነው ያደግሽው? በእናትሽ ይሄ የሜዳ አህዮች እንኳ ራሱ ይመስለኛል ከአንቺ የሚሻሉ ይመስሉኛል። የሆነ ነው ማለት ከአንቺ የሚሻሉ ይመስለኛል። ግን አንቺ እኮ በቃ እንዳለ አዲስ አበባ ወንዶች ምናምን ሁሉም ቀምሰዋል። ተራ ያዙ። በነገራችሁ ላይ ከፈለጋችሁ እሷን የፈለጋችሁ ወረፋ የያዙ ማለት ነው። ያው አላለም ወረፋ የያዙ ማለት ነው። እና በጣም በቃ በጣም ተጃጃላችሁ፣ በጣም ተግማማችሁ። እውነት በጣም ተግማማችሁ። ሴት ልጅ እኮ ነች፣ በእናትሽ እንዲሁ ለዶራል ብለሽ እንደዚህ እንዳቦሽ እንታከፋፍያለሽ። አንድ ወንድ አንድ ወንድ ጋር ሄደሽ ታድ እንትን ታድሪያለሽ። አንድ በቃ ተግማማ ያለሽ በእናትሽ ለብር ብለሽ፣ ኧረ ይደብራል። እውነት በጣም ነው የሚደብረው። አንቺ ማፈሪያ፣ ዝሙት ነው የምታስተምሪው እኮ፣ ባሏን ጥላ ሄዳ፣ ባሏን ጥላ ሄዳ። አንዳንዴ ምን አለበት የሚያስተምር ነገር የሚያስተምር እኔ እኮ ነግሬያቸዋለሁ ድሮ ጀምሬ ማለት ነው። ፕራንክ ስትሰሩ እንደምንም ብሎ ሁለት መቶ ቪው ይታያል። እኔ ልንገራቸው ፕራንክ አንቺና አበጋዝ ማለት ነው ደመቁና አበጋዝ ሆኖ ፕራንክ ከሰሩ ጥሩ ፕራንክ ከሰሩ ሁለ ሁለት መቶ ሺህ ይታያል። አሁንም እንደዚህ ተጃጅለሽ ተግማምተሽ ተዛዝለሽ በቃ ምን ልበለሽ? እንደዚህ ሁለሽ ስንት ነው ሀታ ሁለት መቶ ሺህ እራሱ አይታይም። አሁን የትናንት ቪዲዮ ሊታይ ይችላል። ቀጣይ ከመጣች አይታይም ማለት ነው። ተግማምተሽ፣ ራስሽን አርክሰሽ፣ ለገንዘብ ብለሽ በሚዲያ ራስሽን ያረከሽ ሴትነትሽ ያዋረድሽ ቤተሰቦችን ያዋረድሽ የተዝረከረቅሽ ሴት ክብርሽን ዝቅ አድገሽ የሸጥሽ ሴት አንቺ ነሽ አንቺ። ሌሎቹ ይሻላሉ እኮ እንዴ በምን ጣማቸው? አንቺ እኮ በጣም በቃ ምን ልበለሽ። በቃ ከጎዳና ወጣሽ፣ በቃ ላደል ከሴትነትንች ወጣሽ። ዑዙ ቤላ አንቺ ማፈሪያ

እና ዴና ንትን ያለው ትናንትና እኮ ነው። ዴና ምን እንዳለሁት የሆነ ተረታለና ለጃዋ ደጎ ደመኩ እንደዛ ላላቸው ያለው ፍቅርዬ በጣም ተናፍቃለች። የእኔ ወድ ማለት ነው ናፍቃኛለች። የእኔ ጽጌሬዳ የእኔ አበባ ማለት ነው። ፈጣሪ ከትልቅ ደረጃ ደረሰሽ። የእኔዋ የምወድሽ የምሳሳልሽ ማለት ነው እንግዲህ ትመጣለች ፈንዲሻ ፋሚሎች ማለት ነው። ሌላ ደግሞ እንግዲህ ብሩኬ እና ሶሲ ደግሞ ጭፈራ ቤት እንደዚህ ተዝናኑ ምናምን እየተሳሳቡ መሰለኝ። ኧረ ምን መሰላችሁ ውዶች፣ እያሁን ሀይሚና ብሩኬ እምከን ይሆናል አደለ ይሄ አብሮ የመኖር ትዳር ወይም ፍቅር ምናምን እምከን የዚ አይነት ነገር የላቸው ማለት የሚሰሩት እየሰሩት ያሉት እንግዲህ እኛ በምንፈልገው ዘዴ ነው ገባቸው እየሰሩት ያሉት እንጂ እነሱ እኛ ስላልናቸው አብሮ ተጋብቶ ይኖራሉ ወይም ተፋቅረው ይኖራሉ ማለት አይደለም። ኤምከን በቃ እንደዚህ ይሰራሉ፣ ግን እሱ ወይም እሷ ለትዳር አይፈልግም፣ ለፍቅር ወይም ደግሞ እሷ ለትዳር አትፈልግም፣ ወይም ለፍቅር አይ፣ በቃ ጓደኝነት ቤስት ወንድ ምናህት በቃ እንደዛ ነገር ከሆነስ ግደታኛ ማጣመር የለብንም እና እንደዛ ነው እላችኋለሁ። እንግዲህ ፈጣን ያቃል ማለት ነው እላችኋለሁ ውዶች። ዬ ብዙ አትዘኑ፣ እንደዛ ነገር። ጨረቃ ፋሚሊዎች ወዳችኋለሁ፣ ፈንዱሻ ፋሚሊ ሁላችሁ ሁላችሁ ወዳችኋለሁ ማለት ነው። ሩታዬ ትዙረክለኪታ ሳተሪያንች የማትረቢ